ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ቤተሰቦቻችን እንደምን ቆያችሁ? የዛሬ እኩለ ቀን ማለፋ ነው ዜና ጥንቅር አበይት ሁነቶችን በማስተዋወቅ ጀምራለሁ። ወንዳለ ቤክስ ነኝ። በሚዳና ሬማ ቀጠና 264 የሚኒሽ አባላት ከነ ሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታውቋል። በቀጠናው ከነበረው የሚኒሽ ኃይል መካከል ከ80 በመቶ በላይ የሚሆነውን ማፈራረሱን ፋኖ አስታውቋል። በዝርዝር እናስደምጣችኋለን። የእስቴ ደንሳ ብርጌድ እስቴ ወረዳ ፖሊስ ጽፈት ቤት አዛዡን ከባድ ቁስለኛ ማድረጋቸውና ሌሎች ላይም እርምጃ መውሰዳቸውን ገልጸዋል። በዝርዝር የምንመለከተው መረጃችን ነው። ብልጽግና በሊቦ ከምከም ወረዳ ንጹሐን አርሶ አደሮችን ስለመጨፍጨፉት ሰምተዋል። በትላንትና ሁለት ጥቅምታ በሊቦ ከምከም ወረዳ ቡራ ጊዜ አረብ ቀበሌ ልዩ ስሙ ጭሮዬ ከተባለ አካባቢ ነው ድርጊቱ እየተፈጸመው እንመለከተዋለን። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ለኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ጠይቀዋል። ሌላኛው መረጃችን ነው። የምኒልክ እዝ ልዩ ዘመቻ ሎራቶች አሰለጠናቸው ልዩ ኮማንዶዎች በደማቅ ሁኔታ አስመርቋል። ምኒልክ እዝ ልዩ ዘመቻ ሎራቶች አሰለጠናቸው ልዩ ኮማንዶዎች ጥቅምት 18 በደማቅ ሁኔታ ስለመመርቃቸውና ወታደራዊ ስምሪት ስለመወስዳቸው ለማወቅ ተችሏል። በጎጃም ግንባር የዮሐንስ አለማየሁ ብርጌድ በጥላት ላይ ድንገተኛ ጥቃት በመፈጸም ድል ተቀዳጅቷል። በሌላ በኩል የደጋው መብረቅ ክፍለ ጦር ከስድስት ወራቶች በላይ ኮማንዶ ስልጠና ሲወስዱ የነበረው የልዩ ኮማንዶ አባላትን በዛሬው ዕለት ስለማስመረቁ የደረሰን መረጃ ያሳያል። ጤና ይስጥልን በድጋሚ ከአለም አቀፍ ፋኖ ሚዲያ የኩለ ቀን ማለ ፋኖ ዜና ጥንቅራችን አበይት እውነቶችን እናያስደመጥኳችሁ። ቀደም ሲል የተመለከትናቸውን ጉዳዮች በዝርዝር እናስቃኛቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ያደረግነው መረጃ ነው የምንነግራችሁ። በሸዋ ግንባር በርካታ ድሎች ተመዝግበዋል። በሜዳና ራይማ ቀጠና 264 የሚኒሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታውቋል። በቀጠናው ከነበረው የሚልሻ ኃይል መካከል ከ80 በመቶ በላይ የሚሆነውም መፈራረሱን ፋኖ አስታውቋል። ለጸረ አማራው ብልጽግና ኃይል ተላላኪና የአማራን ሕዝብ የከዳ የባንዳ ስብስብ የሆነው የበአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ ሰፍረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚልሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑን ለማወቅ ተችሏል። የተላላኪ ተላላኪ በመሆን በራሱ ህዝብ ላይ ህልቆ መሳፍርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚንሻይል እያለ የሚጠራው የወዳደር ስብስብ እስከ መጨረሻ የነ ሽመልስ አብዲሳ ቡድን የአማራን ከአማራ ጋር የማጫረስ ሴራ ገብቶት ከነ ሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ ነው። ሳና አማራውና የወዳደሮች፣ እንዲሁም የባንዳዎች ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ አስፍሮት ከነበረው የሚኒሻ ኃይል መካከል በቁጥር 264 አባላቱ ከነሙሉ ሙሉ ትጥቃቸው የሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር የሚገኘው የአጼ ዳዊት ክፍለ ጦርን ስለመቀላቀላቸው የኮር ሚዲያና ኮሚኒኬሽን ክፍል የላከው መረጃ ያሳያል። በሚዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጤማና ሙህሬ ቀበሌ 32 የሚኒሻ አባላት፣ ከኢጎቢያ ቀበሌ 79፣ ከአዝማ ቀበሌ 28 ከጠባቢት ቀበሌ 9 ከሙጅት ቀበሌ 35 ከአላቦቢራባ ቀበሌ 81 በደምሩ 264 የሚኒሻ አባላት ከነ ሙሉ ትጥቃቸው የአጼ ዳዊት ክፍለ ጦርን ተቀላቅለዋል ነው ያለው የኮሩም ሚዲያና ኮሚኒኬሽን ክፍል ለምዕራብ ሚዲያ በላከው መረጃ መሰረት እነዚህ የሚኒሻ አባላት ከነ ሙሉ ትጥቃቸው እጃቸውን ለፋኑ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑን ለማወቅ ተችሏል። በሁለቱም ወረዳዎች ብቻ ከ80 በመቶ በላይ የሚሆነው የሚኒሻ ኃይልም ሙሉ ለሙሉ ማፍረስ ተችሏል ሲል የኮር ሚዲያና ኮሚኒኬሽን ክፍል መረጃውን አሳውቋል። ከዚህ ቀደም የብልጽግና ቡድን በሚዳና ሬማም በሚዳ ኦረሞ ወረዳ ስር ማለት ነው በርካታ የሚኒሻ አባላት ከፋኖ አደረጃጀት በመውጣት እጃቸውን ለመንግስት ሰጡ ሲል የሐሰት ፕሮፓጋንዳ ዜና ማስነገሩ ይታወሳል። ይሁንና ግን ሀቆ እየዋለ እያደረ በራሱ በአገዛዙ ስር የነበሩ የሚኒሻ አባላትን ሰብስቦ ከፋኖ ማድረኳቸው ስለማለቱም የተገኘው መረጃ የሚያመላክት ሲሆን አሁን ላይ ግን በሬማ በሚዳና እንደዚሁም በአካባቢው ከፍተኛ ቁጥር ያለው የአገዛዙ ኃይል እየከዳ ፋኖን መቀላቀሉ ነው የተሰማው መረጃ። የአየር ወለድ ኮማንዶዎች እንደዚሁም የባህር ኃይሉ በሸዋ ቀጠና ሚዳ ወረማው መራኛ እንደዚሁም አለም ከተማና አካባቢው ስምሪት ወስዶ የነበረ ቢሆንም በየገባበት ሁሉ በየጫካ እየቀረ የዱር አውሬ ሲሳይ፣ የሰማይ አሞራ እራትና ምሳ እየሆነ ይገኛል። ጉድ አድማጭ ተመልካቾች ወደ ሌላኛው መረጃችን ነው የምንሸጋግረው። በጎንደር ያገኘነው መረጃ ንገራችሁ። ብልጽግና በሊቦከም ከመረዳ አርሶ አርሶአደሮችን ስለመጨፍጨፉ ሰምተዋል። በትላንትና ሁለት ጥቅምተያ 2018 ዓ ም በሊቦከም ከመረዳ ጉራ ጊዜ አራብ ቀበሌ ልዩ ስሙ ጭሮ አካባቢ በመከላከያና የአማራ ህዝብ ጡት ነካሽ በሆነው ሚኒሻ አባት እስከነ ልጁ እና ከብቶችን ግጦች ላይ በማገት ላይ የነበረ የስምንት ዓመት ህጻንን ጨምሮ በአጠቃላይ ከሰባት በላይ ንጽን አርሶ አደራ ተጨማሪዎችን በአሰቃቂ ሁኔታ ረሽኗል። ከዚህም በተጨማሪ እዚሁ ቀበሌ ላይ ዘመድ ለመጠየቅ ከሌላ ቦታ የመጡ የቡራ ጊዜ አብራብ ቀበሌ ነዋሪ ያልሆኑ ተጨማሪ አባትና ልጅም በግፍ ተረሽነዋል። ከተረሸኑት ንጹሐን አማሮች መካከል ሞላ ታከለ አስቻለው፣ ሞላ ሀብቴ አደሴ እንዲሁም ሌሎች ለጊዜው ስማቸው ያልተገለጹ ወገኖችም ተወልደው ባደጉበት ድረው ክለውና እርሰው አንደፋ አርሰው በኖሩበት ቀያቸው በብልጽግና ረመን ያሽከሮች የጭካኔ የጥግ በተሞላበት አኳኋን ተረሽነዋል። ሌሎች ሁለት ንጹሐን አማሮችም ክፉኛ ቆስለው አምልጠው በህክምና ይገኛሉ። የዘር ማጥፋት ዘመቻ አሁን ላይ የተጀመረ ባይሆንም ይበልጥ ተባብሶ አድማሱን እያሰፋ በመቀጠል ላይ ይገኛል። የአፋ ባሀሰሜን አማራ ቀጠና በላይ እዝ ባጋራው መረጃ መሰረት በዚሁ በጎንደር እንቆያለን። ጀግኖች ስቴደን ሳብርጌ ደስቲ ወረዳ ፖሊስ ጽህፈት ቤት አዛዥን ከባድ ቁስለኛ አድርገውታል። በስቴ መካና የሱስ ከተማ ቀበሌ አንድ ታረቀኝ መታሰቢያ ሆቴል በተፈጸመም የቦምብ ጥቃት በአሩ አዳን የተባለ የወረዳ ፖሊስ ጽህፈት ቤት አዛዥ ከባድ ጉዳት ሲያስተናግድ አንድ ሚልሻ ደግሞ እስከ ወዲያኛው ተሸኝቷል። ቁጥሩ በውል ያልታወቀ ደግሞ ቁስለኛ ተደርጓል። ከሳምንት በፊት በዚሁ በስቴ መካና የሱስና በአካባቢ በተደረገ ልሃስ ጨራሽ ውጊያም ከ100 በላይ የአገዛዙ ኃይል እስከ ወዲያኛው ሲሸኙ ቁጥ መቆጣጠራቸው በውል ያልታወቁት ደግሞ ቁስለኛ መሆናቸው መዘገቡ ይታወሳል። ከዚህ ባሻገር የፋኖ አባላቱ ከፍተኛ ቁጥር ያለው ተተኳሽ ክላሽ፣ ብሬንና ስናይፐር መማረካቸውን መዘገባችን ይታወሳል። በዚህ ጉዳይ ላይ ተጨማሪ መረጃ የምናገኝ ከሆነ መረጃዎችን አጠናክረን ወደ እናንተ የምናደርስ ይሆናል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል የኢትዮጵያ ሕዝቦች አብዮታዊ ፓርቲ ጠየቅም። የኢትዮጵያ ሕዝብ አብዮታዊ ፓርቲ ሀፓ ይህንን ያለው ዛሬ ጥቅምት 21 2018 ባወጣውና ለአዲስ ማለዳ በላከው መግለጫ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር እና ጥቅምት 14 ቀን 2018 ዓም ሌሊት በጉናና በመርቲ ወረዳዎች 17 ጥቅምት 17 2018 ሌሊት በሸርካ ወረዳ 3 ጥቅምት 18 2018 ሌሊት በሆለንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋል የተዋህዶ እምነት ተከታይ ምእመናን በአሰቃቂ ሁኔታ ተገድለዋል ብሏል። የአፓ በምእመኑ ላይ የተፈጸመው ግድያ፣ አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምን እና ወንጀልን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍልም ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወድ እየተባባሱ የመጡት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ነጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ ባወጣው መግለጫም መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠይቋል። ፓርቲው እንደ ህጋዊ ሰውነቱ በዚህ መልኩ መግለጫውን ይግለጽ እንጂ በአካባቢው የተደረጉ የሚገኙ ብሄር ተኮርና ሃይማኖት ንቅ ጥቃቶች ግድያዎችና ማፈናቀሎች ሆነ ተብሎ በራሳቸው በመንግስት ሰዎች የሚመሩና የሚቀንባበሩ ስለመሆናቸው ግን ለሚዲያችን የደረሰው መረጃ ያሳያል። ከቅናት በፊትም በአርሲና በአካባቢው ብሎም በሌሎች የኦሮሚያ አካባቢዎች አማራውን በስልታዊ መንገድ ማስወገድ እንደሚገባ የአገዛዙ ሰዎች የወረዳ አስተዳዳሪዎች በግልጽ መናገራቸውና የታጠቃችሁት ዱላና ቆመጥ ወደ ክላሽ እንድትቀይሩም ከበሬ የተረፋችሁን ገንዘብ ክላሽ በመግዛት ራሳቸውን ተከላከሉ ሲሉ በግልጽ ጥሪ መቅረባቸው ይታወሳል። ይህ ደግሞ በአማራ ህዝብ ላይ የተደረገ የዘር መጥፋት ጥሪ አካል ተደርጎ የሚወሰድ ታሪካዊ ንግግር ሆኖ አልፏል። ውድርማች ተመልካቾች ወደ ፋኖ ምርቃት መረጃዎች ነው የምንሸጋገረው። የሚኒልክ እዝ ዘመቻ ሎራቶች ያሰለጠናቸው ልዩ ኮማንዶዎች በደማቅ ሁኔታ አስመርቋል። የልዩ ዘመቻ ኃይሉ በአፋባሃ ሚኒልክ እዝ ስር ሎራቶች ያሰለጠናቸው ልዩ ኮማንዶዎችን ጥቅምት 18 ነው በደማቅ ሁኔታ ያስመረቀው። የአማራን ህዝብ ህልውና ለማረጋገጥ ሁለንተና የተጋርሉ እያደረገ ያለው ፋኖ አዳዲስ ምልምል ፋኖዎችን በእግረኛና በልዩ ኮማንዶ ብሎም በሜካናይዝድ ደረጃ እያሰለጠነና እያስመረቀ ነባሩን የፋኖ ሰራዊት በሰው ኃይል እያጠናከረው ይገኛል። ከዚህ ጋር ተያይዞም የእዙ ስልጠና መምሪያ በርካታ ቀጠናዎች ምልምል ፋኖዎችን እያሰለጠነ እያስመረቀ ሲሆን በቀጣይም ተጠናክሮ እንደሚቀጥል ገልጸዋል። ሰልጥነን እንዋጋለን፣ እየተዋጋ እንሰለጥናለን። መዳረሻው ደህና የሆነው የአማራ ህዝብ የህልውና ተጋርሎ ተጠናክሮ ይቀጥላል ሲል የአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ይፋ ያደረገው መረጃ ያሳያል። በዚሁ በምረቃ መርሃ ግብርና መረጃችን ላይ እንቆያለን። የደጋው መብረቅ ክፍለ ጦር ከስድስት ወራቶች በላይ የኮማንዶ ስልጠናን ሲወስዱ የነበሩ የልዩ ኮማንዶ አባላቶችን በዛሬው ዕለት በደማቅ ሁኔታ አስመርቋል። የአፋ ባህ ምስራቅ አማራ ቀጠና ሜሌሊክ እዝ የደጋው መብረቅ ክፍለ ጦር ከስድስት ወራቶች በላይ ልዩ ኮማንዶ ስልጠና ሲሰጣቸው የቆዩ ልዩ ኮማንዶዎችን ጥቅምታ ያቀና ያስመረቀው የተለያዩ ትርኢቶችን ያሳይ በአማራ ህዝብ ላይ የሚደርሰውን የዘር ጭፍጨፋ ተመራቂዎች በግጥም አዋስተው ለተመልካች ህዝቦች ገልጸዋል። ከዚህ ጋር ተያይዞ ልዩ ኮማንዶቹ በአማራ ህዝብ ፊት ቃለ መሃላ ፈጽመዋል። ለአማራ ህዝብ የሉና ዘቦች መሆናቸውን ጭምር ተመራቂዎች ገልጸዋል። በምርቃት ፕሮግራሙ ላይ የፋኖ ከፍተኛ አመራሮች፣ የክብር እንግዶች፣ የአማራ ህዝቦችና የትግል ደጋፊዎች የተገኙ ሲሆን ልዩ ኮማንዶዎች ያሳዩ ትርኢት ህዝባችንን በደስታና ለካም እንችላለን በሚል ቁጭት አዘል ያስነባ ትርኢት ሆኗል ብሏል። እውነትና ጥበብን በተካኑት አሰልጣኞች በመቶ አለቃ ሲሳይ መልካሙ፣ በኮማንዶ ጋሻው ቢያርገ፣ በኮማንዶ ይልቃል አስማረና በርካታ የማሰልጠን ብቃት ያላቸው አሰልጣኞች ሙያቸውና ጥበባቸውን ሙሉ ተጠቅመ ያሰለጥኗቸው ልዩ ኮማንዶ አባላቶች በስነ ምግባርና በራዕይ ተገንብተውም የአማራን ህዝብ ሰለቸኝ ደከመኝ ሳይሉ ለተቀን የተጋረጠበትን የሕልውና አደጋ ለመመከት ብቁ የነጻነት ፍሬ እንዲያፈሩም ተደርገው ታንጿል ተብሏል። ተመራቂ የልዩ ኮማንዶዎቹ በሳት ላንቃ መሃል እንደ አቦሸማኔ እየተምዘገዘጉ የእጅ ለእጅ የሳንጃ ግጥሚያን የካርታም ትርኢትና ትርኢቶችን በማሳየት ከስድስት ወራቶች በላይ ዋጋ የከፈሉበትን ውጤታቸውን ለህዝባቸው ሲያሳዩ የአማራ ህዝብ ወደራልባ ደስታም ከፊታቸው ሞልቶ ይታፈስ ነበር ነው ያለው። የአፋባም ምስራቅ አማራ ቀጠና የህዝብ ግንኙነት ክፍል ባደረሰው መረጃ መሰረት በዚህ የምርቃት ፕሮግራም ላይ አርበኛ ትመስገን አለባቸው፣ ሻለቃ ሀብቴ ባቦ፣ አርበኛ ጨለፍ ተስፋውና በርካታ የፋኖ ከፍተኛ አምራሮች ተገኝተው የምረቃ ስነ ስርዓቱን የከፈቱ ሲሆን፣ ከፍተኛ አምራሮቹም ከዚህ በላይ እናሰለጥናለን፣ እናደራጃለን፣ ጥላታችንን እንደምስሰን፣ የአማራን ህዝብ ነጻ እናውጣለን። ለዚህ ደግሞ ሁሉም አቅም የሚፈቅድ አማራ ሁሉ መሰልጠን አለበት። እንደ ህዝብ ሊያጠፋን የመጣን ወራሪ ኃይል እንደ ህዝብ ልንመክተው ይገባናል ሲሉ ገልጿል። የአካባቢውን ወጣትና ህዝብ ሞራል የሚነሽጥ ልዩ የኮማንዶ ምርቃት ፕሮግራም ከሚጊዜውን በላይ ማራ ይቻላል የሞራል ተነሳሽነትን ያሳየበት ንቅናቄም ነበር። ከምርቃት ፕሮግራሙ በኋላም የአካባቢው ማህበረሰብ የልዩ ኮማንዶ ተመራቂዎችን በስስ ታጅቦ ብሮ ሸባ ያለበት አማራዊ አውድ ሆነዋል ሲል የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ክፍለ ጦር የሚዲያ ክፍል ያደረሰው መረጃ ያሳያል። ውዳማሽ ተመልካቾች በዚህ ወደ ጎጃም ግንባር ነው የምናቀ ነው የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዚ የዮሐንስ አለማየሁ ብርጌድ በጠላት ላይ ድንገተኛ ጥቃት ፈጽመው ድል ተቀዳጀኝ። ጥቃቱ የተፈጸመው በትላንትናው እለት መንግስት ተብዬው የህዝብ ጠላት ካዴትና ከሌላም ቦታ በመሰባሰብ የተለመደ ፕሮፓጋንዳውን ለመርጨት በሚደልት በት ወቅት ለዙሪያ ጥበቃ ባስቀመጧቸው ወዳደሮች ላይ ነው። ጥቃቱ የተፈጸመው ጠላት ከሁለት አቅጣጫ በመክበብ ሲሆን በዚህ ጥቃትም አምስት የመከላከያ አባላቱ ሲሞቱ ሶስቱ ቁስለኛ ሆነዋል። በዚህ የተፈሳቸው አገዛዙ ሰራዊት በዙ ሶስት ደብረ ጽላል ባለቀበሌም አርሶ አደሮች ለስራ እንደተሰማሩ ህጻናትና ሌሎች ህብረተሰብ ክፍሎች በተበተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድቡ ውሏል። የዮሐንስ አልማየሁ ብርጌድ የህዝብ ግንኙነት ክፍል ባደረሰው መረጃ መሰረት ውዳማሽ ተመልካቾች በምዕራብ አማራ ቀጠና በቋራ በገለጎ እና በአካባቢው ዛሬም ለአምስተኛ ቀን የቀጠለው አውደ ውጊያ ተጠናክሮ እንደቀጠለ ነው። በዚሁ አካባቢ የአገዛዙ ኃይል ተራራ ቦታ ላይ ተንጠልጥሎ ምግብም ስንቅም ሳይደርሰው ዛሬ አምስተኛ ቀኑን እያስቆጠረ ነው። የመጨረሻ አማራጩም እጅ መስጠት ነው ወይም ደግሞ መደምሰ ሲል በቀጠናው ከፍተኛ ፍልሚያ እያደረገ የሚገኘው የአፋ ባህ ሰሜን አማራ ቀጠና የሁለተኛ መይሳው ካሳ ኮር የህዝብ ግንኙነት በኮሩ ስር የሚገኘው የቋራው ሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻሉ አለባቸው በቀጠና የሚገኘውን መረጃ አጠናቅሮ ለሚዲያችን ያደረሰው አርበኛ አስቻሉ አለባቸው የአገዛዙ ኃይል የደረሰበት ምት ተከትሎ ወደ አንድ ተራራ ቦታ ከተንጠላጠለ በኋላ መውጫ መግቢያ አጥቶ ዙሪያውን በፋኖ ከፍተኛ ምት እያረፈበት ለአምስተኛ ቀን ይገኛል ብሏል። ለዚህ የአገዛዙ ኃይል ስንቅና ትጥቅ ለማቀበል ከተለያዩ ቀጠናዎች እንቅስቃሴ ያደረገ የሚገኘው የአገዛዙ ኃይልም በአጎራባሽ ቀጠና ላይ በሚገኘው የአፋ ባህና የአፋ ህድ የጎንደር ጠቅላይ ግዛት የፋኖ አባላት በቅንጅት ከፍተኛ እርምጃ እየተወሰደበት መፈናፈኛ አጥቷል ብሏል። በዚሁ በገለጎና በአካባቢው እየተደረገ የሚገኘው ትንቅንቅም በድል ላይ ድል ታጅቦ ዛሬም እንደቀጠለ ነው። ከዚህ ባሻገርም ሌሎች ክፍለ ጦሮችን በቀጠናው ከፍተኛ እርምጃ እየወሰዱ ድል እያስመዘገቡ ይገኛሉ። በዚህ ቀጠና እና በአካባቢ ያሉ ሌሎች ተጨማሪ መረጃዎች ሲደርሱን ወደ እናንተ የምናደርሳችሁ ይሆናል። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ወደ እናንተ እየደረሰ የሚገኘው የዕለታዊ ማለ ፋኖ ዜና ጥንቅራችን በዚሁ ተቋጅቷል። ቀደም ሲል የነበሩ አበይት እውነቶች እና ዝርዝር መረጃዎችን ወደ እናንተ እያደረስኩ ቆይታ እያደረኩት ወንዳለ ቢክስ ነኝ። አድማች ተመልካቾች፣ ግሎባል ፋኖ ሚዲያ በሚል የዩቲዩብ ቻናላችን የቀጥታ ስርጭቶቻችን፣ እንደዚሁም በየዕለቱ የምናሰናዳቸው የህልናችን መሰናዶ ፕሮግራሞችን ማድመጥና መከታተል ትችላላችሁ። ሀሳብና አስተያየትም ካላችሁ በሀሳብ መስጫ ቦታው ላይ ብታስቀምጡልን መሻሻል ያለበትን እያሻሻል እናንተ መድረሳችንን እንቀጥላለን። ዓለም አቀፍ ፋኖ ሚዲያ የፋኖ ድምፅ ነው። ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁ በአክብሮት ትጠይቃለሁ ከኔ ጋር ዳግም በሌላኛው የመረጃ ሰዓት የምንገናኝ ይሆናል። እስከዚያው ድረስ ግን በቸር ቆዩን። ሰላም ለእናንተም።